የራሷ ዝማሬ ነው የዘመረችው። አንዳንዴ ሁላችንን በሕይወት ያስተምረን የለም ክፉ አይደለም እኮ እግዚአብሔር። ለዘላለም መንግስት ነቀራቸው። ሁሉም ሰው አይሞትም፣ ይሞታል። አውሬ የበላው ገደለ፣ ወደቅ፣ ጨለማ ውስጥ የገባ ስንቱ አለ። እንዲህ በክብር በንሳ ተጠርቶ መሄድ ደግሞ የዘላለም ክብር አለ። እሺ እግዚአብሔር ምንድን ነው ያለው? አባት እንደሌላችሁ ልጆች አልተዋችሁም አላለንም? ክርስቶስ እናም ነው እሱ ንሱ፣ አይተው። ስለዚህ ማን ያውቃ እሳቸው ደግሞ በዚህ ዓለም ላይ ዓለም የካለባቸው በሽታት ክፉ ስለነበረ ክርስቶስ ማንም ሰማዕት ማንም ጻድቅ በዚህ ዓለም ያሉ በዚህ ዓለም ተገብተው ወይን ቤት ገብተው ታስረው ታሞ ነው የሚወጡ የቅዱሳኑን በረከት ነው እሳቸው ያገኙት። ስለዚህ የዚህ ዓለም ሽልማት አላፊ ነው፣ የወዲያኛው ክብር ደግሞ ዘላለማዊ ነው። ዝቀረለ ስለዚህ በሕይወት አስተምሮናል። እግዚአብሔር የተመሰገነ

ለቤተሰብ መጽናናትን ይስጥልን የእናታችንን የወለተ ማርያምን ነፍስ በአብርሃም በይስሐቅ በያዕቆብ ጠገብ ያሳርፍልን። ሀገራችንን የኢትዮጵያን ሰላም ያድርግልን። ሕዝባችንን ሁሉ መዳሊያ ለሚጠብቅልን አሜን። አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች ሲቶን ተምርቶ የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን፣ እኛ ወደ ሚቅም በምን አቤቶ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ከዘላለም ለቤታችን ቅድስት ድንግል ማርያም፣ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽ ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ይገባሻል። ከሴቶችን ተለይተሽ ነሽ፣ አንቺ የተባረክሽ ነሽ። ዋይ ሰሸፍር የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ ሁን እግዚአብሔር ካንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን እንደምኝል ኃጢአታችን ያስተሰርይልን፣ ዛሬም ዘውትርም እስከ ዘላለሙ። ሳን የምትቀበል ኃጢአትን የምታስተሰርይ ኢየሱስ ክርስቶስ ሆይ የእኔንም የህዝብንም ኃጢአት ታስተሰርይ ዘንድ አባቶች ካህናት፣ ወንድሞች ዲያቆናት ወንዶችም ሴቶችም ከዚህ የተሰበሰባችሁ ሁላችሁ ከኃጢአት የተፈታችሁ ምፁኃን ሁኑ። እኔንም እናንተንም ለመንግስተ ሰማያት የበቃን የተዘጋጀን ያደርገን ዘንድ አስራ ሁለት ጊዜ እግዚኦ ማረነ ክርስቶስ ስለ እናቱ ስለ ቅድስት ድንግል ማርያም ብሎ ይቅርለን ይምረን ዘንድ በእንተ እግዝእትነ ማርያም ማረነ ክርስቶስ ርርስንር ርነርስቶበማወቅ ባለማወቅ የተሰራውን የማይሰራ አጥያት እግዚአብሔር ይፍታ። እዚህ አመሰለት አምስት ላይ መጽናኛ ፕሮግራም ልክ አስራ አምስት ሰዓት እኩል ስላለ ሁሉ እዛ ቦታ እንድትገኙ የሚለው ማሳሰቢያ ኮሚቴዎች አቅርበዋል። እንግዲህ የእድር አባላት ወጥተው ስርዓቱን መፈጸም ይችላሉ። አገልግሎቱን በዚህ ፈጽመናል። ዘበራ ከሁላችን ጋራ ይሁንልን እዚህ እየመጣችሁ ያላችሁ ሰዎች